የዛሬ ሰብ አመት እና ከዛ በፊት ነበር የሞቱና እሳቸው ተስኒፋቸው ላይ እሳቸው ካስቀመጧቸው ተስኒፋቸው ላይ ምን ይላሉ? ማቱሪዲ በማቱሪዲ ማለት ሲፈቱ ሰላሰተ አሸር እንደ አሸዓርያ የሲፈቱ ሰላሰተ አሸር ብለው እስከ ሀያም ያደርሱታል። እሳቸው ግን ምን ይላሉ? ማቱሪዲ ነበሩ በኡሱል ማለት በአቂዳ ማቱሪዲ ተከታይ ነበሩና የማቱሪዲ ተከታይ ነበሩ። እንደ ፍቂህ ደግሞ ስንመጣ ደግሞ አቡ ሀኒፋ ነበሩ። የአቡ ሀኒፋ መዝሃብ ተከታይ ነበሩና እሳቸው ተስኒፋቸው ማለት ካስቀመጧቸው ኪታቦች መካከል በአማርኛ ነበረ በአብዛኛው ማለት ተስኒፍ የሚያደርጉ ማለት የሚጽፉ የነበረ ማለት የሚያስተምሩ የነበረ ለኡማው በአረብኛ ብናደርገው ምናልባች ሊያረዱ ይችላሉ ማለት ሁሉንም አም ለማድረግ አሁን የተማረውንም ያልተማረውንም ኡም የተባሉትን ማለት የዲን ትምህርት ወይም አለማዊ ትምህርት የተማሩትንም ያልተማሩትንም ሁሉንም ለማካተት ቁርአን የቀሩትንም ያልቀሩትንም ሁሉም እምነቱን አቂዳውን እንዲያውቅ አድርገው እንዲገባው አድርጎ ለማብራራት የሞከሩትን ከነዛ መካከል አንዱን ኪታባቸው ላይ ካስቀመጧቸው ግጥሞች የተወሰኑትን ለማብራራት እሞክራለሁ። ሲፋቱ ሲፋቱ ላህ የአላህን ሲፋ እንዴት አርገው እንዳስቀመጡት ዋጅቡን፣ ሙስታሒሉን ጃኢዝ ብለው የአላሁ ስብሓን ወተዓላን ሲፋና እንዲሁም ደግሞ የነቢያቶችን ደግሞ በነቢያቶች ላይ የሚያመችላቸው የሚያመችላቸውና ጃኢዝ የሆነላቸውን ብለው ያስቀመጡትን በአማርኛ ስንኝ ነው ስንኝ ነው ግጥም ነገር ነውና እንደዛ አድርገው ነበረ ሲያስተምሩ የነበረ ሙስሊሙን ማህበረሰብ ማለት ነው። እና እስካሁንም ድረስ ራሱ በጣም ብዙ ተከታይ ያላቸው ማሻላህ፣ መስጊዳቸው በአማረ ሁኔታ ተሰርቶላቸው እዚያ ጎንደር ላይ በጣም ብዙ ተከታይ ያላቸው ማሻአላህ፣ ቢስሚላህ አለህም አላህ የጠበቃቸው የሳቸውን ተከታዮች አሁን ላይ ላይ ሉትንም ለእኛም ደርሶናል። እሳቸውን አላህ ይማረልን አላህ ይዘንላቸው እና ምን ይላሉ እሳቸው ኪታባቸው ላይ በጌታ ማመን ሶስት የሚያዝ ይህም በማቱሪድይ ነው። በጌታ ማመን ሶስት የሚያዝ ዋጅብ፣ ሙስተሒል ደግሞም ጃኢዝ። ዋጅብ የሆነው ሀያ ሲፈት የዚህ አገልባጭ፣ ሙስተሒላት ሀያ ሙስተሒል ሀያ ዋጅብ ይህን የያዘ ቋጥሮ በቀልብ ይሆንለታል ጀነት። ዋጅብ ዋጅብም የለው ከዚህ በቀር ይሆናል ተብሎ የሚቋጠር ሀያና ሀያ በቀልብ ይያዝ አንድ ላይ አርባ ሁነ ሐፍዝ አርባ አንደኛ ጨምር ጃኢዝ ይላሉ። ይህ አርባ አንዱ ና የፋር ሀምሳ ሊሞላ ዘጠኝ ሲቀር ያ ዘጠኛል ነው የሞርሳሎች ነው። አራት ሙስተሒል አራት ዋጅብ ነው። አንደኛው ደግሞ ጃኢዛቸው ነው። ይህ አርባ አንደኛው ደግሞ ጃኢዛቸው ነው። አንድ ላይ ሀምሳ ማለት ይሄ ነው። ቆጥራችሁ ያዙ ሀምሳና አቂዳ እንከጅልንዱ ማግኘት ፋይዳ የምናገኘው ከጌታ ዘንድ ቁጥሮ ለማወቅ የለውም ሀድ ይህን ሃምሳውን ያወቀ ሰው እስልምናውን ያጠራ ነው። በእስልምና ላይ የሆነ ሰው በጣም ይበልጣል ካልሰለመው ይላሉ። በጣም ይበልጣል ካልሰለመው ያወቁ ጊዜ ሃምሳውንም እኩል ይሆናል። ሴቱም ወንዱም አልም ካወቁ ነገር የለም። ሙጅተሂዶችም አልተናጉም።

ይህ የነቢያቶችን ነው። የአላህ ስብሃነ ወተዓላን ሲፋውን ደሞ ምን ይላሉ ደግሞ ሀያ ሙስታሒል ሀያ ዋጅብ፣ አንደኛው ደሞ ጨምር ጃይዘ ይላሉ። ሀያ ሙስታሒል ሀያ ዋጅብ ለአላህ ሙስታሒል የሆኑ ማይመቹ የሆኑ ማይመቹ ባህርያቶችን ሀያ ብለው ይዘረዝሩታል። እሱም በሌላ ፕሮግራም ይመጣበታሉ። ዋጅብ የሆነበትን ደሞ ብለው ደግሞ ምን ይላሉ ደግሞ አንደኛው አንደኛው ደግሞ ጨምር ጃይዘ ይላሉ። አርባ አንደኛ ጨምር ጃይዘ ይህ አርባ አንዱ ነው። የገፋረ የአላሁ ስብሓነሁ ወተዓላ ማለት ነው። ለአላህ የሚያመችለት የሆኑ ባህሪያቶችን ማለት ነው። እንደዛ ብለው ይገልጻሉ። የነብያቶችን ደግሞ ምን ያሉ? አራት ሙስተሒል አራት ዋጅብ። ይህን የያዘ አራት ሙስተሒል አራት ዋጅብ ለነብያቶች የሚያመችላቸው አራት ጃኢዝ ይሆናል። አራት ዋጅብ ይሆናል። አራት አራት ሙስተሒል አራት ዋጅብ። አንደኛው ደግሞ ጫምር ጃኢዝ በእነሱ ላይ ጃኢዝ የሆነው ጃኢዝ የሆነ መብላት መጠጣት ማለት ነው በአላሁ ስብሓንሁ ወተዓላ ደግሞ የማያመችለትን ብለው ደግሞ በጣም በሰፊው ይዘረዝሩታል እሱን በሌላ ፕሮግራም ይመጣበታሉ እና ስለ ነቢያቶች ምን ይላሉ ለአራት ሙስተሒል አራት ዋጅብ ለነቢያቶች የማያመችላቸው ለምሳሌ የማያመችለት ሙስተሒል የሆነው እንደዚህ ትል የመትላት የመሳሰለ የመዋሸት የማጭበርበር ማለት እነዚህ በነቢይላህ ዳውድ በእሳቸው ላይ የሚዋሻውን፣ ለምሳሌ እንትኑን ጦረኛውን ወይም ወታደሩን ሂድ ብለው ሚስቱን ፈልገው ሚስቱ በጣም ቆንጆ ነበረች። እዚ ተረተረት የይሁዳ እንትን ተረተረት። ሚስቱን በጣም ቆንጆ ስለነበረች እሷን ለማግባት ብለው እሱ ለጦር ሜዳ ሰደዱት። ተመልሶ መጣ። እንደገና ድጋሚ ሰደዱት። በዛት ሲገደል ሚስቱን አገቧት። ይህ ተረተረት ነው፣ የማይሆን ነገር በነቢያቶች ላይ የማያመች የሆነ ነገር ማለት ነው። እንደዚሁም ደግሞ በነቢይላህ ኢብራሂም ዐለይሂ ሰላም፣ በሳቸውም ላይ ደግሞ የሚዋሸው የሆነ ይህ ሙስተሒል ነው። በእነሱ ላይ ጭራሽ ሶስት ውሸት ዋሱ ነቢይላህ ኢብራሂም። ከዘበ ሰላሰ ከዘባት የሚሉት ይህ ተረተረት የሆነ ነቢይላህ ኢብራሂም ማካን ካነ ሙከዚበን ካነ ሳሊሐን ካነ ነቢያን ከረሱል አለይህ ሰላቱ ወሰላም በኋላ አፍሉ ነቢይ ነብይላህ ኢብራሂም አለይህ ሰላም እሳቸው ነበሩ። ማከዘበ በነቢያቶች ላይ ውሸት የሚባል ነገር አያመችባቸውም። ጊዜ ተፋሲል በሌላ እንትን እመጣበታለሁ። በነሱ ላይ ጃኢዝ የሆነ ደግሞ ምንድን ነው? በነሱ ላይ መብላት፣ ምግብ መብላት፣ መታመም፣ ይሄ ትል የመትላት ምናምን ነገር ይሄ ክፉ የሆነ ክፉ የሆነ ሰውን የሚያረቅ የሆነ ብሽታ በእነሱ ላይ በዒድ ነው። ምንም እንትን አይልባቸውም አይቀርብባቸውም። እና በእነሱ ላይ ጃይዝ የሆነው ምንድን ነው? ምግብ መብላት ለምሳሌ፣ መጠጣት፣ ማግባት፣ መውለድ እነዚህ ነገሮች ያመችባቸዋል። በእነሱ ላይ ጃይዝ ነው፣ ያመችባቸዋል። ሙስተሒል የሆነ ነገር አሁን እንዳልኳቸው ማለት ነው እና በአላህ ስብሓን ወተዓላ ደግሞ ሃያ ሙስተሂል ሃያ ወጅብ አንደኛው ደግሞ ጨምር ጃይዜ ያሉትን ደግሞ በሌላ ተፋሲል እመጣበታለሁ። ኢንሻ አላህ ለዛሬው ይህን ነያዝ። ባረከላሁ ፊኩም።